ኢትዮጵያ ከመጪው ሐምሌ ወር ጀምሮ በይፋ በአፍሪካ ነጻ የንግድ ቀጠና መገበያየት እንደምትጀምር ተገለጸ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ዛሬ ሐሙስ የሚኒስቴር መስሪያ ቤቱን የ11 ወራት አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ያቀረቡ ሲሆን ከሐምሌ 1 ጀምሮ በነፃ ንግድ ገበያ መገበያየት እንደሚጀመር ተናግረዋል። ንግዱ የሚጀመረው ደግሞ በመጀመሪያው ምዕራፍ ዜሮ ታሪፍ ባደረግንባቸው ምርቶች ላይ ነው ብለዋል። አክለውም በ2017 የበጀት ዓመት ባለፉት 11 ወራት ኢትዮጵያ በውጭ ንግድ በታሪኳ አግኝታ የማታውቀውን 7.2 ቢሊዮን ዶላር ማግኘቷን የተናገሩ ሲሆን የበጀት አመቱ ሲጠናቀቅም፣ የሀገሪቱ አመታዊ የወጪ ንግድ ገቢ 8 ቢሊዮን ዶላር ይደርሳል ብለን እንጠብቃለን ብለዋል። ሕዝበ ሙስሊሙ ለመጅሊሱ ምርጫ ከነገ አርብ ጀምሮ ለ12 ቀናት የመራጭነት ካርድ እንዲወስድ ጥሪ ተላልፏል። ሕዝበ ሙስሊሙ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ምርጫ ከነገ ጀምሮ በአቅራቢያው በሚገኝ መስጅድ የመራጭነት ካርድ እንዲወስድ የጠቅላይ ምክር ቤቱ የምርጫ አስፈጻሚ ቦርድ ጥሪ አቅርቧል። አስመራጭ ቦርዱ ምርጫውን አሳታፊና አካታች በሆነ መልኩ ለማካሄድ አስፈላጊውን ቅድመ ዝግጅት ማድረጉንም ገልጿል። በመሆኑም ህዝበ ሙስሊሙ መታወቂያውን በመያዝ ከነገ ጀምሮ ለ12 ቀናት በየመስጅዱ በሚደረገው የመራጮች ምዝገባ ተመዝግቦ የመራጭነት ካርድ እንዲወስድ ጥሪ አቅርቧል። በምዝገባው ሂደት ለሚያጋጥሙ ቅሬታዎች አፋጣኝ ምላሽ ለመስጠት በየመስጅዱ የቅሬታ ሰሚኮ ኮሚቴ መቋቋሙንም ፕሬስ ድርጅት ዘግቧል። ፕራና ኢቨንት ከፌር ትሬድ ጋር በመተባበር ያዘጋጀው ሰባተኛው አግሮፉድ ፕላስት ፕሪንት ፓክ ኢንዱስትሪ አውደ ርእይ ተከፈተ። በግብርና፣ ምግብና መጠጥ፣ በፕላስቲክ፣ በህትመት እንዲሁም ፓኬጅንግ ላይ የተሰማሩ ዜጎች ከዓለም አቀፍ የዘርፉ አንቀሳቀሶች ጋር የሚያስተሳስር የስራ ዕድል የሚፈጥር አውደ ርእይ መሆኑም ተነግሯል። በቡና፣ በፕላስቲክ፣ በህትመት እንዲሁም በሌሎች የኢንዱስትሪ ምርቶች የተሰማሩ ከ140 በላይ ድርጅቶች በአውደ ርእዩ እየተሳተፉ መሆናቸውንም አዘጋጆቹ ገልጸዋል። አውደ ርእዩ እስከ ሰኔ 14 ቀን ድረስ በሚሊኒየም አዳራሽ እየተካሄደ እንደሚቆይም ተነግሯል። በአማጺው ኤም 23 ምክንያት ሲወዛገቡ የነበሩት ዲሞክራቲክ ኮንጎና ሩዋንዳ የሰላም ስምምነት ሊፈራረሙ መሆናቸው ተሰማ። በምስራቃዊ ኮንጎ ያለውን ግጭት የማስቆም አቅም አለው የተባለለት ይህ የሰላም ስምምነት አሜሪካ ውስጥ ከሳምንት በኋላ እንደሚፈረም ነው የተነገረው። ኤም 23 በምስራቅ ኮንጎ ላሳየው ግስጋሴ ሩዋንዳ ድጋፍ አድርጋለች የሚል ክስ ይቀርብባታል። ሁለቱ ሀገራት ይፈራረሙታል ተብሎ የሚጠበቀው ረቂቅ ስምምነትም መንግስታዊ ያልሆኑ ኃይሎች ትጥቅ እንዲፈቱና ወደ ብሔራዊ ኃይል እንዲቀላቀሉ የሚያደርግ መሆኑን አፍሪካ ኒውስ ዘግቧል። ቮሎዲሚር ዘለንስኪ ከሩሲያ ጋር የሚፈጸም የሰላም ስምምነት ላይ ፊርማቸውን ማኖር አይችሉም ሲሉ ቭላዲሚር ፑቲን ተናገሩ። ዘለንስኪ ከእኔ ጋር በሚደረግ የሰላም ንግግር ላይ መሳተፍ ይችላል፣ ይሁንና በሚፈጸመው ስምምነት ላይ ፊርማውን ማኖር የሚያስችለው ሕጋዊ ስልጣን የለውም ሲሉ ነው ፑቲን የተናገሩት ቮለድሚር ዘለንስኪ ከቭላድሚር ፑቲን ጋር ፊት ለፊት ተገናኝተው መደራደር እንደሚፈልጉ ከዚህ ቀደም በተደጋጋሚ ማስታወቃቸው ይታወሳል። ይሁንና ዘለንስኪ በምርጫ ያገኙት የፕሬዝዳንትነት የሥራ ጊዜ ከመጠናቀቁ ጋር ተያይዞ ሩሲያ የሚፈጸመው ስምምነት በዘለንስኪ አይፈረምም በሚለው አቋሟ እስካሁን እንደ ጸናች ናት ሲል አርቲ ዘግቧል። ስምምነቱ ህጋዊ ስልጣን ባለው አካል ካልተፈረመ በስተቀር ከዘለንስኪ በኋላ የሚመጣው ፕሬዝዳንት ሊጥሰው ይችላል የሚል ስጋት መኖሩም ተነግሯል።